እጅግ በጣም በጉጉት ሲጠበቅ የነበረው የሪሚዲያል ማለፊያ ውጤት ይፋ ሆኗል ማለት ነው። ስለዚህ ትምህርት ሚኒስቴር አንድ ባንድ ያወጣውን የማለፊያ ነጥብ እነግራችኋለሁ ማለት ነው። እናንተ እንደተለመደው ይህን ቪዲዮ ላይክና ሸር በማድረግ ጀምሮ ቀጥታ ወደ ቪዲዮ ወስዳችኋለሁ። እናንተ እስከ ቪዲዮ መጨረሻ አብራችሁ ይቆዩ። የሪሚዲያል መግቢያ ነጥብ ስለማሳወቅ ትምህርት ሚኒስቴር በ2018 የትምህርት ዘመን የመንግስት ዩኒቨርሲቲዎችን በተፈጥሮና በማህበራዊ ሳይንስ የትምህርት ውጤቶች ከ495 ፐርሰንት በታች ያስመዘገቡ ነገር ግን ከዚህ በታች የተዘረዘሩትን የሚያሟሉ ተማሪዎች የሪሚዲያል ፕሮግራም ተጠቃሚ መሆናቸውን እናሳውቃለን። የሪሚዲያል መግቢያ ነጥብን ስለማሳወቅ ትምህርት ሚኒስቴር በ2018 ትምህርት ዘመን የመንግስት ዩኒቨርሲቲዎችን በተፈጥሮ እና በማህበራዊ ሳይንስ ትምህርት መስኮች ከ49.5 ፐርሰንት በታች ያስመዘገቡ ነገር ግን ከዚህ በታች የተዘረዘሩትን የሚያሟሉ ተማሪዎች የሪሚዲያል ፕሮግራም ተጠቃሚ መሆናቸውን እናሳውቃለን። አንድ፣ በሁሉም አማራጮች በግልና በመንግስት ተቋማት የሪሚዲያል ፕሮግራም ለመከታተል ተማሪዎች እንደተፈተኑት የትምህርት አይነት ብዛት 32 ከመቶ እና ከዛ በላይ የተቆረጠ መሆኑን። ሁለተኛ ከላይ በተራ ቁጥር አንድ የተገለጸው እንደተጠበቀ ሆኖ በመንግስት ተቋማት ወጪያቸው በመንግስት ተሸፍኖ የሪሚዲያል ፕሮግራም የሚከታተሉ ተማሪዎች የሚከተሉትን መቁረጫ ነጥብ ያሟሉ ብቻ ይሆናሉ። ተራ ቁጥር የሚይዙ ትምህርቶች ጠቅላላ ውጤት የሚይዙ ትምህርቶች ጠቅላላ ውጤት የመግቢያ ውጤት አንደኛ የተፈጥሮና የማህበራዊ ሳይንስ ወንድ ተማሪዎች 216 ከ600። ሁለተኛ የተፈጥሮና የማህበራዊ ሳይንስ ሴት ተማሪዎች 204 ከ600። ሶስተኛ ታዳጊ ክልሎች እና አርብቶ አደር አካባቢ የተፈጥሮና የማህበራዊ ሳይንስ ተማሪዎች ለሁሉም ጾታ 192 ከ600። አራተኛ ማህበራዊና የተፈጥሮ ሳይንስ መስማት ለተሳናቸው ተማሪዎች ለሁሉም ጾታ 192 ከ600። አምስተኛ ማህበራዊና የተፈጥሮ ሳይንስ አይነ ስውራን ተማሪዎች ለሁሉም ጾታ መቶ ስልሳ ከአምስት መቶ ሆኖ ተወስኗል ማለት ነው። ስለዚህ ተማሪዎች በጉጉ ሲጠበቅ የነበረው መቁረጫ ነጥብ ይፋ ሆኗል ማለት ነው። ስለዚህ በዚህ ሬንጅ ያመጣችሁ ተማሪዎች እንኳን ደስ ያላችሁ ለማለት እፈልጋለሁ። አሁንም በሌላ ጠቃሚ መረጃ እስክንገናኝ ድረስ መልካም ጊዜ፣ ቻው።